ይህንን ችግር መፍታት በዘላቂነት የኑሮ ውድነትና ኮስት ኦፍ ሊቪንግ እያመጣ ያለውን ጫና ለመቀነስ ያግዛል። እኛ ዘንድሮ 1.5 ሚሊዮን ዩኒትስ በሚቀጥሉ 6 ዓመታት እንገነባለን ብለን ስናቅድ፣ ስራውን አልተጀመረም። ቅድም እንዳነሳችሁት ብረት በሀገር ውስጥ ለማምረት ከኦሩ በስተቀር ሰፊ ስራ ሲሰራ ቆይቷል። አሁን የኢትዮጵያን ፍላጎት ለማሟላት የሚያስችሉ ፋክቶሪዎች ኢትዮጵያ ውስጥ አሉ። ኢትዮጵያ ውስጥ ያሉ ፋብሪካዎች የኢትዮጵያን ብረት አቅልጠው ለኢትዮጵያ ፍላጎት ለማዋል ብቃት አላቸው። ችግሩ ዋና ኦሩን መስራት ነው። እሱም የጀመርናቸው ጉዳዮች አሉ። ሲሚንቶ በከፍተኛ ደረጃ ማሻሻል የተሰራው ስራ ይታወቃል። ለሚ ላይ አሁንም እያስፋፋ እንገኛለን። መስታወት፣ እናንተም እንዳያችሁት በዚህ ዓመት ይመረቃል። የኢትዮጵያን ፍላጎት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 በጣም ትልቅ ስራ ነው። ኢትዮጵያ ውስጥ ከጋዝ ነዳጅ፣ ማዳበሪያ፣ ብሾፍት ኤርፖርት እና ሃውሲንግ ላይ የምንሰራቸው ስራዎች ቶታሊ ጌም ቼንጀር ናቸው። በኢትዮጵያ ታስበው ማያቁም ተሞክረው ማያቁም፣ ሰላሳ ቢሊዮን ዶላር የሚያስብ መንግስት ኖሮን አያቅም። ይህ ይሄ ጌም ቼንጀር ነው። ሚሊዮንስ ኦፍ ዩዝ ስራ ይፈጥራል። በከፍተኛ ደረጃ ምርታማነት ይጨምራል። የማዳበሪያ ጥናቱ ከተሳካ የኢትዮጵያ ፕሮዳክቲቪቲ ቢያንስ በእጥፍ ያድጋል። ቢያንስ ምክንያቱም የእኛ ማዳበሪያ ዩዜጅ በጣም አነስተኛ ነው። ሰማኒያ ኪሎ የሚጠቀሙ ሀገራት አሉ ፐር ሄክታር፣ እኛ አስር ነው የምንጠቀመው። ያንስ እናሻሽል፣ ምርታማነት ያድጋል። ከዛ ተጨማሪ ደግሞ ለእያንዳንዱ መሬት ለእያንዳንዱ አፈር የሚስማማ ማዳበሪያ ማምረት ከቻል በኛ ምርታ ማለት ከፍተኛ ውጤት ያመጣል። እነዚህ ሶስት ፕሮጀክቶች የተከበረው ምክር ቤት፣ መላ ኢትዮጵያ ተባብረን ማሳካት ከቻልን የኢትዮጵያን መጻኢ ዕድል እና የልጆቻችንን ተስፋ በከፍተኛ ደረጃ የሚወስኑ ናቸው።